ስድስት መቶ ብር ነው ማለት ነው አያችሁታ። ማሻላ ከለሩን በደንብ ላሳያችሁ። መጅልስ አላት ለዛ የሚሆን ነው። እይት እንዴት እንደሚያምር ማሻላ፣ አያችሁታ። ይህ ብረቱን ሁለት ሺ አራት መቶ ብር እና እዚህ ጋር ደግሞ ሺ ሁለት መቶ ብር መሰብሰቢያው ማለት ነው። ልክ እንደዚህ አያችሁታ። ማሻላ እንዴት እንደሚያምር ይሄ ስድስት በስድስት ነው ማለት ነው። ማሻላ ተባርክ ረህማን፣ እንደዚህ የሚያምር መጋረጃ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱላ። ዛሬ ይዘናቸው የመጣው ሜትር ከሃምሳ አልጋ ከሁለት ኮሜድሮ ጋር ማብራት ያለው አምፖል ተደርጎ የተሰራለት እና እነዚህ ማብራቶቹ ሶስት አይነት ማብራት አላቸው። ቆንጆ ተደርጎ አልተደረገው። ሁለት መሳቢያ አለ። እዚህ ካለ ሁለት መሳቢያዎች ቆንጆ ተደርጎ አልተደረገው። የተሰራ በኤም ዲ ኤፍ ነው፣ በጨርቅ አይደለም። በዚህ ሲሚያውሳይድ ደግሞ እነዚሁ ሶስት አይነት አለው። ቆንጆ ተደርጎ አሪፍ ተደርጎ የተሰራ በአምፖል ሁለት መሳቢያዎች አላቸው። እስኪ ቆንጆ አሪፍ ተደርጋ የተሰራች ኤምዲኤፍ ነው፣ እና ይህ ዋጋው አርባ ሺህ ብር ነው የተሰራው። ቆንጆ ተደርጎ አሪፍ ተደርጎ የተሰራ ነው፣ በኤምዲኤፍ ነው፣ እና ይህን ይመስላል። ዘይት ቅን ነው። ቆንጆ ተደርጎ አሪፍ ተደርጎ የተሰራ። ይህ ደግሞ ወደዚህ ስንመጣ የዜና ቤተሰቦች በነበረ ከካ በነበረ ቆንጆ ተረዱ አርክቴክቸራል ነገር ነው በነበረ በእቅም ነው እኔ በእቅም ነው የተሰራው እሄ ለዚህ ጨፍ እቺ ደሞ እንደዚሁ መስዋዕት አላት ቆንጆ ነው አይሰለብ ይጽፋ ነው ለዚህ ጨፍ እቺኛ ሳል ማስቀመጫ አላት እቺ ያ ዝዩ ነው ብርጭ ማስቀመጫ አላት እኔም እዚህ ጋር መሰለላችሁ እዚህ ያለው እዚህ ጋር

እዚህ ጋር መሳቢያ አላት እና ቆንጆ ተረቱ አሪፍ የተሰራ የብርድ ማስቀመጫ ደግሞ እዚህ ጋር አላት። ብርድ ማስቀመጫ ደግሞ እና ውስጡ የተገባ ነው። እቺ እንደዚሁ እቺ ጋር ደግሞ እንደዚሁ እቺ ጋር ደግሞ አንድ ተከፍታለች። እዚህ ጋር የተጣጠፍ ልብሶች ማስቀመጫ አላት ማለት ነው። እቺ ጋር ደግሞ እንደዚሁ አላት። እቺ ለኮስሞቲክስም ለምንም እንደምትጠቀማት እዚህ ጋር ደግሞ ሁለት መሳቢያ

ማሻለያ ሀገራችን ላይ ያለውን የመብራት ምናምን ታቆጣላችሁ የመብራት መጥፋት ነው። ዝም ብዬ በስልኬ ብቻ ያቀረጽኩት ነው። ባለ 25 ቲክነስ ነው። ሰላም አለይኩም ጀማ እንዴት ናችሁ ሰላም ነው አልহামዱሊላ እኔ በጣም ደህና ነኝ እናንተ እንዴት ናችሁ ጤነት አፍያ ሁሉ ሰላም ከኛ ጋር ሁሉ ሰላም ዛሬ የማሳያችሁ ስምት ሜትር ባለ 25 ቲክነስ ነው ማሻላ ቦንዱዱ አንደኛ ጨርቁ አንደኛ የሆነ የተሰራው ደግሞ። እዚው ኮምቦልቻ ነው። ልጅቷ የማይባር ልጅ ናት፣ ወይም ደግሞ አልቡኮን ካወቃችሁት የዛገር ሀገር ልጅ ናት። የፈለገችው ደግሞ ባለ 25 አረቢያ መጂልስ እንደምታዩት በሚያምር ጨርቅ ማሻላ ተባረክ ረህማን ተሰርቶላታል። እነዚህ ጨርቆች ከሁሉም ጨርቆች ጥንካሬ ስላላቸው እኔ ምርጫ ማድረግላችሁ ቦንድድ በቦንድድ አረቢያ መጂልስ ሆኖ በእነዚህ ጨርቆች ቢሰራ ጥንካሬ ያለው ማለት ነው። አያችሁታ። እዚጋ ይሄ 8 ሜትር ነው፣ አጠቃላይ 86400 ብር ነው ሂሳቡ ቴብል ሌላትም። ቴብል የላትም። 8 ሜትር ሲባዛ በ10800 ብር ሂሳብ ነው የተሰራላት ይሄ ባለ 25 ስለሆነ ማለት ነው። እና ጀማ ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ ማዘዝ ለምትፈልጉ በ0967177194 ታገኙኛላችሁ ማለት ነው። ጥንካሬውን ያው ብዙ ጊዜ እየቆማችሁ ይሄዱበት ምናምን ምናምን ምናምን ስለምትሉ ማሻላ በጣም ከመነግራችሁ በላይ ጠንካራና አሪፍ የሆነ ቦንድድ ነው ማሻላ ተባርክህማን አያችሁታ በጣም ነው የሚያምረው። ወላሂ በጣም ከምነግራችሁ በላይ መጋረጃ አላት። በቃ ዛሬ ሙሉ እቃዋን ነው የማሳያችሁ ኢንሻአላ። የምትኖረው እዚህ ኮምቦልቻ ስለሆነ እዚህ ኮምቦልቻ ነው የሚሄድላት ማለት ነው 8 ሜትር ባለ 25 ቲክነስ መጋረጃ ስድስት በስድስት አስራ ሁለት ሜትር ነው ከነ መጋረጃ መስቀያው አስራ አምስት ሺ ስድስት መቶ ብር ነው ማለት ነው አያችሁታ። ማሻላ ከለሩን በደንብ ላሳያችሁ። መጅልስ አላት ለዛ የሚሆን ነው። እዩት እንዴት እንደሚያምር ማሻላ። አያችሁታ ይህ ብረቱ ነው ሁለት ሺ አራት መቶ ብር እና እዚህ ጋር ደግሞ ሺ ሁለት መቶ ብር። ይህ መሰብሰቢያው ማለት ነው ልክ እንደዚህ አያችታ ማሻላ፣ እንዴት እንደሚያምር ይሄ ስድስት በስድስት ነው ማለት ነው። ማሻላ ተባረክ ረህማን፣ እንደዚህ የሚያምር መጋረጃ ቆንጆ አረቢያ መጂልስ ጋር ተሰርቶላታል ማለት ነው። ይሄ ሼት ከለር ነው፣ በጣም ቆንጆ ከመነግራችሁ በላይ እዚህ ጋር ይሄ አላ። ከፈለጋችሁ በጣም ብዙ አይነት መጋረጃዎች ነው ያሉት። ይሄ ግን ስድስት በስድስት አጠቃላይ 12000 መጋረጃው ነው። ከዛ 2200 ብር ደግሞ ይሄ መሰብሰቢያው ነው። 2400 ብር ደግሞ ብረቱ ነው ለምን ብረቱ ሁሉም ዋጋው በአንድ ካራችሁ ደግሞ አጠቃላይ ስነግራችሁ 15600 ብር ነው ማለት ነው። እና እንደዚህ ያማረ ቆንጆ የሆነ መጋረጃ ነው የተሰራላት። እዩት፣ በጣም ጥንካሬ ያለው አሪፍ የሆነ መጋረጃ ነው። ወላሂ ነው ምላችሁ። ማሪናት እቃዋ ግን እዚሁ ኮምቦልቻ ነው። ልጅቱም ደግሞ ከሁለት ቀን በኋላ ነው ወደ ኢትዮጵያ የምትመጣው። እና 322400 ብር የፈጀ እቃ ነው ማሳያችሁ። ትንሽ ቦታ ጠበብ ብሎኝ እዚህ ጋር ለምን ገና ያልተጫኑ እቃዎች ስላሉ ጠበብ ብላኛለች ብቻ ባለው ነው አርጌ እየቀረጽኩላችሁ ያለሁት። እዩት፣ እዛ ጋር ገና የሚጫነፍ እቃ ተዘጋጅቶ ይተቀመጣለ። ዞሮ ዞሮ እዚ ጋ ሜትር ከ50 ባለ ሃያ ቲክነስ ፍራሽ ኤክስትራ ቦንድ አለ። ዋጋ 1280 ብር ነው። 12800 ብር 700 ብር ለአባት ራስ 8000 ብር ሁለት ብርድ ልብስ በ4000 ብር ሂሳብ እና ኮምፎርት ደግሞ 2600 ብር 7000 ብር ደግሞ ሁለት በአራት የቱርክ ምንጣፍ የቱርክ ምንጣፍ ይህን ከለር የመረቅኩት መጅልስ ዋጋ ስለሚመሳሰል ነው። ያዛ ጥቁር ፌስታል ደግሞ ምንድነው መሰላችሁ መጋረጃ ነው እሱ፣ ቪዲዮ ታውታላችሁ። ቴሌቪዥን ከነሙሉ እቃው 42750 500 ብር እቃውና 34500 ብር ደግሞ ቴሌቪዥኑ፣ ያው ኦርቢት እኔ ምርጫ ነው እንደነገርኳችሁ ማሻላ ተባረክ ረህማን ነው። ከዛም ደግሞ ትንሽ ትንሽ ደግሞ አልባሳቶች ለስጦታ የሚሆን አለ። ያው ስትገቡ መቼም የሚጠብቃችሁ ሰው ምን ይዛልን ትመጣለች። ምንድነው የምንሰጠው ነው። ግን ከአረብ ሀገር ይዛችሁላቸው መጥታችሁ ከሚንቁት አንዳንድ አንድ ሺህ ቲቤ ብትሰጧቸው አሪፍ አሪፍ ሻርፕ ጋር በቂ ነው ብዬ ነው ማስበው። ለማንኛውም እንግዲህ አብራችን ቆዩ። እዚህ ጋ ያው ገና አልተሰሩም እነዚህ የምታዩዋቸው በጣም የሚያማምሩ ማሻላ ተባርክ ማን የሆኑ ቡአይኒዎች ናቸው። ሰፊውን ይሄ ማሻላ በ650 ብር ሂሳብ አንድ። ይሄ ከለር አለ፣ የመረጣችሁትን ኮሜንት ላይ ያስቀምጡልኝ። አንድ ይሄ ከለር አለ። ከዛ ደግሞ አንድ ይሄ ከለር አለ። ማሻላ ሁለት በሉ ከዛ ሶስት እቺ አለች እዚህ ጋር አያችኋታ። በአንድ እጄ ስለምቀርጽ ነው አፍዋን አያችሁታ። ማሻላ ሶስት ከዛ አራት እቺ አለች እዚህ ጋር አያችሁታ። ማሻላ የሆነ ከለር ነው ይሄም ዩት ማሻላ ስንት ሆነ? አንድ ሁለት ሶስት አራት ከዛ አምስት ይቺ አለች እዚህ ጋር እናንተ የመረጣችሁትን ኮሜንት ላይ የጻፉልኝ፣ እንደተለመደው ይሄና ይሄ ይሄና ይሄ ተመሳሳይ አይደለም፣ ይለያያል። እዚህ ጋር ደግሞ ያው እንደዚህ ከሸካከፍ ነው በኋላ ይሄን ይመስላል። እንደዚህ ከሸካከፍ ነው በኋላ ደግሞ ካርቶን ላይ ይታሸጋል ማለት ነው። እና ያው የኛን ስራ በጣም የምታውቁትም ታውቁታላችሁ። አሁን ለምሳሌ ይሄን ይሄን ብድብድ የሚያክል ካርቶን እኔ የታችሁ ነኝ እያሰርኩ ያለሁት ማለት ነው። አሁን ይሄን ነገ ወደ ውጫ ላይ የሚጫ ነው ነው ገና መስተካከል የሚቀረው ሁላ አለ። እና ጀማ ቃል ስታወጡልን በተለይ እኔ የታችሁ እንደዚህ አልጨናነቅም። አሁን ያውም ሰፊ ክፍል ነው ማሻላ። በዚህም ደግሞ ሌላ አለ ይሁላ እየተስተካከለ የሚጫን ነው ማለት ነው።